በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወመንፈስ ቅዱስ አሃዱ አምላክ አሜን። አሜን የመቤታችን የቅድስተ ቅዱሳን የንጽህተ ንጹሃን የድንግል ማርያም የአስራት የአደራ የቃል ኪዳን ልጆች እስከ መቃብር ድረስ በወደደንና ባፈቀረን ባህያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንደምን ቆያችሁ? አሜን። ሳንመለስ በመመላለስ ስንኖር ኃጢአታችንንና በደላችንን ሳይቆጥር ምሕረቱን ያበዛለን የቅዱሳን አምላክ እግዚአብሔር ይችን ሰዓት ባርኮና ቀድሶ ድምፁን እንድንሰማ በዝማሬ እንድናመሰግነው በመንፈስ እንድናመልከው የረዳን አቤን ኤዜር እግዚአብሔር የተመሰገነ ይሁን። አንድ ጊዜ እስቲ ንልብላችሁ አመስግኑ። ዛሬ ደግሞ በጣም ነው የምታምሩት። በተለይ በዚህ ሴቶች በደንብ በስተዋል ነጭ ለብሰዋል እንደ መላእክት። ፍልሰታ ጾምም ልትጀምር ነው። እነሱ ዛሬ ነው የጀመሩት መሰለኝ። በጣም ደስ ይላል። ታምራላችሁ። ሁላችሁም ታምራላችሁ። እንደዚህ እያማራችሁ እግዚአብሔርን እያመሰገናችሁ ለሌላ አመትም እንዲሁ ያደርሳችሁ። እስቲ እግዚአብሔርን አመስግኑ ደግማችሁ። የአሕዛብን ፈቃድ ያደረጋችሁበት የቀደመው ጊዜ ይበቃል። አምላካችን መድኃኒታችን ኢየሱስ ክርስቶስ ቢረዳን መንፈሱን ቢልክልን ለተወሰኑ ደቂቃዎች በዚህ ርዕስ እንማራለን። ለነወያት ለሐዋርያት፣ ለጻድቃን ኋላም ለሊቃውንት ሚስጥሩን እየገለጸ የልቦናቸውን እና የአእምሮ በራቸውን እየከፈተ ጥበብና ምስጢርን የገለጸላቸው የቅዱሳን አምላክ ልል እግዚአብሔር ለእኔ ምስጢሩን ይግለጽልኝ፣ እናንተም ደግሞ ሰምታችሁ የምትተረጉሙበትን በስራ ላይ የምታውሉበትን የተከፈተ እንደ ሊዲያ አይነት ልቦና ያደላችሁ። የአሕዛብን ፈቃድ ያደረጋችሁበት የቀደመው ጊዜ ይበቃል። የሐዋርያው የቅዱስ ጴጥሮስ መልእክት አንደኛይቱ ምዕራፍ አራት ከቁጥር ሦስት ላይ የሚገኝ ኃይለ ቃል ነው። የአሕዛብን ፈቃድ ያደረጋችሁበት የቀደመው ጊዜ ይበቃል። እንደምታውቁት ሐዋርያው ቅዱስ ጴጥሮስ በእድሜ ጎልመስ ያለ በወቅቱ ወደ ሀምሳ አምስት አመት ገደማ የሚጠጋው ከሐዋርያቱ ሁሉ በእድሜ ከፍ ያለ ነው። ምናልባት ያው ይሄ የአረጋውያን ማዕከል ስለሆነ የአረጋዊ ምሳሌ ነው። ቅዱስ ጴጥሮስ በብዙ ነገር ይታወቃል። ቅዱስ ጴጥሮስ የቀደመ ስራው አሳ አጥማጅ ነው ከወንድሞቹ ጋራ ኋላ ጌታን ከተከተለ በኋላ ግን መጽሐፍ ቅዱስ ላይ በብዙ ነገር ስሙ ይነሳል። በብዙ ነገር በምሳሌም ባደረጋቸው ነገሮች ይነሳል። በችኩልነቱም እንዲሁም ፈጥኖ መልስ በመመለሱ በሌሎችም በብዙ ምክንያቶች ይታወቃል። ነገር ግን ይሄን ሁሉ ቢያደርግም ልቦናው ቅን የሆነ አረጋዊ ሐዋርያ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ለካህናት የሚሰጠውን የመጀመሪያውን ስልጣን በምድር ያለውን አንተ አለትነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እመሰርታታለሁ፣ የሲኦል ደጆች ወይይክሎ ሰራዊተ ሲኦል አጥፍኦታ ወአንቀልቅሎታ፣ የሲኦል ደጆች ሊያጠፏትና ሊያናውጧት አይችልም፣ የሚለውን የመጀመሪያውን ስልጣን የተሰጠው ሐዋርያ ነው። ይህንን ስልጣን ደግሞ ያሰጠው ያሸለመው ከሌሎቹ ሐዋርያት ቀድሞ ምስጋናና ሽልማት እንዲቸር ያደረገው ዋነኛው አንድ ጥያቄ በመመለሱ ነው። ይህም ጥያቄ ሐዋርያትን ሰብስቦ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰዎች እኔን ማን ይሉኛል? ሰዎች እኔን ማን ይሉኛል ብሎ ጠየቃቸው ይላል። ቁጭ ብለው ሁሉም እጅ እያወጡ ይመልሱ ነበረ። ኤልያስ ነው ይሉሃል፣ የምታስተምረው በኃይልና በስልጣን ስለሆነ ኤልያስ ነው የሚሉሃሉ። የምታደርገውን ተአምራት ደግሞ እያዩ ሙሴ ባህርን እንደከፈለ በግብፅን ብዙ ተአምራት እንዳደረገ ሙሴ ነው የሚሉሃሉ። ሌሎቹም እጃቸውን እያወጡ አይ ምናልባት ከነቢያት አንዱ ይሆናል ይሉሃል አሉት። በዚህን ጊዜ ጥያቄውን መልሶ ወደ እነርሱ አቀረበ። ሰዎች እንደዚህ ካሉ በውጭ ያሉት ሁልጊዜ እየተሰበሰቡ አንዳንዴ እንጀራ የሚበሉት እንጀራ እያበረከትኩ፣ አሳውን እያበረከትኩ ከጄ በረከትን፣ ካፌ ትምህርትን ሰምተው ወደ ቤታቸው የሚመለሱት ሕዝብ እንዲህ ካሉኝ እናንተ ደግሞ ከኔ ጋራ ሶስት አመት ከሶስት ወር በላይ የሄድኩበት እየሄዳችሁ የዋልኩበት እየዋላችሁ ያደርኩበት እያደራችሁ ከእኔ ጋራ የምትመላለሱ እናንተ ማን ትሉኛላችሁ ብሎ ጠየቃቸው። በዚህን ጊዜ ዝም አሉ ይላል። ብዙ ጊዜ ሰዎች የሚሉትን መናገር ቀላል ነው አይደል? እኛ መመለስ ይከብደናል። ሰዎች እኔን ማን ይሉኛል ሲል እከሌ ይሉሃል፣ እከሌ ይሉሃል አሉ። አንዳንድ ይሄ ወሬ ነጋሪ አለ አይደለ? ወሬ የለመደ ሰው፣ አሁን እንደውም ዘመኑ የወሬ ዘመን ሆኗልና እንደዛ አሉ። ጥያቄውን ወደ እነርሱ ሲያመጣው ግን ከበጠች። ሰዎች እንደዚህ ካሉኝ እናንተስ ምን ትሉኛላችሁ? አለ ዝም አሉ፣ አንገታቸውን አቀረቀሩ። በዚህ ጊዜ ጴጥሮስ ያው ለመካደም ችኩል ነው፣ ጥያቄ ለመመለስም ፈጣን ነውና እጁን አውጥቶ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነ ብሎ መሰከረ። እስኪ እግዚአብሔርን አመስግኑ። ስለዚህ መልስ የሚያስደስት መልስ ነው። ቤተ ክርስቲያን የተመሰረተችበት መልስ ነው ይሄ ይሄ በዚህ መልስ ላይ ነው ቤተ ክርስቲያን የተመሰረተችው። ጴጥሮስን አለት ያሰኘው መልስ ይሄ ነው። አንተ ይህያው የእግዚአብሔር ልጅ ነህ አለ። ምክንያቱም በወቅቱ ሰው ነው የሚሉ ነበሩ፣ ሩቅ ብእሲ ነው የሚሉ ነበሩ። አሁንም በዘመናችን እስማኤላውያን ፍጡር ነው ይሉታል። ግራ የገባቸው ደግሞ አማላጅ ያደርጉታል። ነገር ግን ለዚህ ሁሉ ከዘመናት በኋላ ለሚነሳው ሁሉ ጥያቄ መልስ የሆነ አንድ መልስ መልሷል። ቅዱስ ጴጥሮስ አንተ የህያው ምንድን ነህ አለ፣ የእግዚአብሔር ልጅ ነህ አለ። የእግዚአብሔር ልጅ ደግሞ ማን ነው? እግዚአብሔር ነው ራሱ፣ አይደለም እግዚአብሔር ነው። ስለዚህ ይሄ ጥያቄ መልስ ነው ጴጥሮስን ያሸለመው። ሽልማቱ ደግሞ ምንድን ነው? አንተ አለት ነህ አለው። አለት ያለው ቃሉን ነው። ምክንያቱም ይሄንን ስጋና ደም አልገለጸልህም ስጋና ደም ማለት ምድራዊ እውቀት፣ ፍልስፍና በምድር ያካበትከው እውቀት ሳይሆን አባቴ እግዚአብሔር መንፈስ ቅዱስና የሰማይ አባቴ ገልጾልሃልና ይሄንን እውነት አንተ አለትነት በአንተ አለትነት ላይ ቤተ ክርስቲያኔን እመሰርታታለሁ አለው። የሲኦል ደጆች ሊያጠፏትና ሊያናውጧት ምን አይሉም? አለ አይችሉም አለ የሲኦል ደጆች ብቻ ሳይሆን የሲኦል ልጆችን ሊያጠፏት አይችሉም ይሞክራሉ አይደል ዛሬ ቤተ ክርስቲያንን ለማጥፋት እኮ ይሞክራሉ የሲኦል ልጆች አሉ አሁን ደጆች ሳይሆን ልጆች አሉ ለሲኦል የተዘጋጁ ቤተ ክርስቲያንን እና ክርስቲያኖችን የሚያሳድዱ አሉ ግን ሊያጠፏት አይችሉም ቃል ኪዳኑን የሰጠን ማን ነው መድኃኒታችን ኢየሱስ ክርስቶስ ነው ምክንያቱም አንተ አለትነት በአንተ አለትነት ላይ ቤተ ክርስቲያኔን እመሰርታታለሁ የሲኦል ደጆች ወይይ ክሉ አጥፎታ አንቀልቅሎታ ቀልቅሎታ ሊያጠፋትና ሊያጠፍ ሊያናውጽዋት አይችሉም። በማትናወጸው በኦርቶዶክሳዊ እምነታችን እስከመጨረሻው ያጽናን። አሜን በሏ። እስከመጨረሻው ያጽናን። ይሄንን የመለሰ ሐዋርያ ነው እንግዲህ በኋላ ላይ መልእክታትን ጽፏል ሐዋርያው ቅዱስ ጴጥሮስ፣ ልክ እንደ ሐዋርያው ቅዱስ ጳውሎስ በአንደኛ መልእክቱ ምዕራፍ አራት ቁጥር ሦስት ላይ ምን አለ የአህዛብን ፈቃድ ያደረጋችሁበት የቀደመው ጊዜ ምን ይላል አለ፣ ይበቃል፣ ይበቃል አለ። ይህንን ያስተማረው ከክርስቶስ ልደት በፊት ዓለም አህዛብ ነበረ፣ ወይም አብዛኛው ዓለም ሕዝብና አህዛብ ተብለው ተለይተው በሁለት ተከፍሎ ይኖር ነበረ። ክርስቶስ ነው ህዝብና አህዛብን አስቀርቶ ክርስትናን ሲያመጣ ክርስቲያን ወይም የክርስቶስ ተከታዮች ተብለናል። ከዚያ በፊት አህዛብ ይባሉ ነበር። እምነት የሌላቸው በእንጨት የሚያመልኩ፣ ራሳቸው የሰሩትን ጣዖት የጠረቡትን ጣዖት የሚያመልኩ፣ በወንዝ የሚያመልኩ፣ በስጋቸው ፍቃድ የሚመላለሱ ህዝቦች ነበሩ። በጨለማው ዓለም የሚኖሩ ህዝቦች ነበሩ። ያንን ጊዜ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ አንድ ካደረገን በኋላ በተለይ በዚህ በሚስጥረ ጥምቀት ላይ ጌታችን የተጠመቀው የት ነው? የት ነው የተጠመቀው? ዮርዳኖስ አይደለም? ዮርዳኖስ፣ ዮርዳኖስ ዮርና ዳኖስ የሚባሉ ሁለት ወንዞች የሚገናኙበት ቦታ ላይ ነው ጌታችን የተጠመቀው ይሄ ምሳሌው ምንድነው ይላሉ ሊቃውንተ ቤተ ክርስቲያን ህዝብና አህዛብ ከዛሬ በኋላ የለም አገናኘኋችሁ ሲል መካከሉ ላይ ተጠመቀ ለዚህም እርሱንም ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን መካከለኛ ብሎ ገልጾታል የአዲስ ኪዳን ምን አለ መካከለኛ አንዳንዶች አማላጅ ለማለት የሚጠቀሙት ቃል ነው ሰው መሆኑን ሰው የሆነ አምላክ አምላክ የሆነ ሰው ሲለው ነው እና እኛን አንድ አደረገን በሰውነቱ ሰው አደረገን። ሰው ሆኖ ምን አደረገን? ሰው አደረገን። የአህዛብን ፈቃድ የሚፈጽሙ ህዝቦች ወደ ክርስትናው መጡ። ዛሬም በዚህ ህይወት የሚኖሩ ሰዎች አሉ። በዓለም ላይ ክርስትናን ያልተቀበሉ እንዲሁም ክርስትናን ተቀብለው በስም ብቻ ክርስቲያን ሆነው ደግሞ የሚመላለሱ ሰዎች አሉ። የአህዛብ ፈቃድ ምንድን ነው? መዳራት፣ መጨፈር የሲጋራ ሱስ፣ የአልኮል ሱስ፣ ዝሙት፣ ጣዖት ማምለክ እና የመሳሰለው ነው። የአህዛብ ፈቃድ ይሄንን ያደረጋችሁበት ጊዜ ይበቃል አለ፣ ይበቃችኋል። እስቲ አሁን ደግሞ ከዛ ውጡና ነፃ ወዳወጣን ወደ ክርስቶስ ነውና። ክርስቲያን ሁኑ አላቸው። አህዛብን ሲያስተምር ሐዋርያው ቅዱስ ጴጥሮስ ይሄንን ያለው እሱ ተመልሶ ነው ከይሁዲነት ርኩሰት ወዳለበት መንደር ይሄዳሉ። በዚህ አካባቢ ሲሄዱ ከሚያስተምሩት ትምህርት አንዱ ነው። በመጽሐፍ ከትቦልን በአንደኛ ጴጥሮስ ምዕራፍ አራት ቁጥር ሶስት ላይ በጽሁፍ መልኩ ለኛም እንዲደርሰን ያደረገው ማለት ነው ሐዋርያው ቅዱስ ጴጥሮስ የአህዛብን ፈቃድ ያደረጋችሁበት የቀደመው ጊዜ ይበቃል አሁን ደግሞ ወደ ክርስቶስ ተመለሱ፣ ወደ ነፃነት ተመለሱ፣ ከባርነት ተመለሱ። በነፃነት እንድንኖር ክርስቶስ ነፃ አወጣን ይላል ሐዋርያው ቅዱስ ጳውሎስ። በነፃነት እንድንኖር ክርስቶስ ነፃ አወጣን፣ ገላትያ ምዕራፍ 5 ቁጥር ያለ የአህዛብ ፈቃድ ተብሎ የተገለጹ ቃላቶች አሉ። ሐዋርያው ቅዱስ ጴጥሮስም በዚሁ ገላትያ መልእክቱ ላይ የአህዛብን ፈቃድ ዘፈን፣ ምኞት፣ ኃጢአት፣ ዝሙት፣ እርኩሰት እያለ ያስቀምጣቸዋል። እዛው ቁጥር ላይ የመንፈስ ቅዱስ ፍሬ ብሎ ደግሞ የሚያስቀምጣቸዋል። ምንድናቸው? ፍቅር፣ ሰላም፣ አንድነት። እነኚህ የመንፈስ ቅዱስ ፍሬዎች ናቸው። ስለዚህ የአህዛብን ፈቃድ ያደረጋችሁበት በመዳራት፣ በዝሙት፣ በእርኩሰት፣ በጥፋት፣ በተንኮለኝነት፣ በአድመኝነት፣ ህዝብን ከህዝብ በመለያየት ሰውን ከሰው ከማጣላት ከእንደዚህ አይነቱ እንቅስቃሴያችሁ ከእንደዚህ አይነቱ ኑሯችሁ ተመልሳችሁ አዲስ ህይወትን ጀምሩ ሲል የአሕዛብን ፈቃድ ያደረጋችሁበት የቀደመው ጊዜያችሁ ይበቃል አላቸው። በዚህ ርዕስ እየተነተንን ብዙ ጊዜ ወስደን መማር እንችላለን። ግን አጠር እናረግና አይችን ማብራሪያ ወስደን ትምህርታችሁን እንጨርሳለን። ምክንያቱም እናንተም የመሳሳት እየደረሰባችሁ ነውና። አሁን እዚህ ካላችሁ መካከል ብዙ ጊዜ ያው እዚህ እንመጣለን እና የስነ አእምሮ ህሙማንም ያው በመካከላቸው አብረው ስላሉ አሁንም ለሲጋራ አሁንም ለሱስ ገንዘብ ይጠይቁናሉ ብዙ ጊዜ ስንገባ እና ምናልባት ዛሬ እግዚአብሔር መንፈስ ቅዱስ አእምሯቸውን ቀይሮ ይህንን ቃል ሰምተው እንዲለወጡ በኃይል በመንፈስ ቅዱስ አዛለሁ። እግዚአብሔር መንፈስ ቅዱስ አእምሯቸውን ወደ ጤና ይመልስልን፣ ወደ ጤና ይመልስልን። የአህዛብ ፍቃድ፣ ማጨስ ነው። የሰው ልጅ የተፈቀደለት ምግብ አለ፣ መጠጥ አለ። ጭስ ለሰው ልጅ መኖር ይጠቅማል እንዴ? እንደውም ሳምባን የሚጎዳ እኛ በጤናው ላይ ስላለን እንግዲህ፣ በጣም ከአራት ሺህ በላይ ኬሚካሎች ውስጡ አለው ይላል ሳይንስ፣ ሲጋራን ማለት ነው። ከኒኮቲን በተጨማሪ በርካታ ኬሚካሎች ውስጡ ያለ እስረኛ ባሪያ አድርጎ የሚያኖሩ ሱሰኛ አድርጎ የሚያኖር እንዲሁም ደግሞ የሳምባ ካንሰር እና ሌሎች የሰውነት አካላችንን የሚጎዳ መጥፎ ነገር ነው ሲጋራ። ስለዚህ ሲጋራ ማጨስ የአህዛብ ፈቃድ ነው። ጫት መቃም የአህዛብ ፈቃድ ነው። እኛ እንድንበላ በርካታ እጽዋት በርካታ እህል ምድር ላይ ያለ ሰዎች የሚያደነዝዝ የሚያሰክር ቅጠል እየበሉ ለዚህም ገንዘብ እያወጡ ኑሯቸውን ሲያበላሹ እናያለን እና ይህም የአህዛብ ፈቃድ ነው። በዝሙት መመላለስ የአህዛብ ፈቃድ ነው። በኃጢአት መኖር የአህዛብ ፈቃድ ነው። እናንተ እግዚአብሔር ረድቷችሁ እዚህ መቄዶንያ የአረጋውያንና እና የስነ አይምሮ ሕክምና እና መንከባከቢያ ማዕከል ውስጥ ያላችሁ እግዚአብሔር ሰብስቧችኋል። በዓለም ያሉትን ብናይ እጅግ በከፋ ሁኔታ ውስጥን ያሉትና ዳግም ወደዛ እንዳንመለስ እዚህ ከመጣን በኋላ በመንፈሳዊ ሕይወታችን እንድናተኩር ምክንያቱም እዚህ በጣም ትልቅ እድል አለ ለማስቀደስ የሚያሳስበን ነገር ስለሌለ ወንጌል ሄደን ለመማር እዚህ መድኃኒዓለም ቤተ ክርስቲያን ስላለና ንስሐ ገብተን ያለፈውን ኃጢአታችንና በደላችንን ትተን ቅዱስ ስጋውን በልተን ክቡር ደሞን ተቀብለን የመንግስቱ ወራሾች እንድንሆን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።